ሰላም ጤና ይስጥልን፣ እየተከበራችሁ ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ስለ አዲስ ሳይር ነኝ፣ አብራችሁን ቆዩም። በከፍተኛ ትምህርት ተቋማት ብሔራዊ አንድነትና መግባባትን ለመፍጠር በርካታ ፕሮግራሞች ተግባራዊ እየተደረጉ መሆኑን የኢፌድሪ ሰላም ሚኒስቴር ገለጸ። በወሎ ዩኒቨርሲቲ ተማሪዎችን ከማህበረሰብ ጋር ለማስተሳሰር ዓላማ ያደረገ የወሎ የቃል ኪዳን ቤተሰብ ምስረታ ፕሮግራም ተካሂዷል። ተመስገን አሰፋ ወሎ ዩኒቨርሲቲ ከሰላም ሚኒስቴርና ከደሴ ከተማ አስተዳደር ጋር በመተባበር ወደ ዩኒቨርሲቲ የሚመጡ ተማሪዎችን ከማህበረሰቡ ጋር ለማስተሳሰር ዓላማ ያደረገ የወሎ ቃል ኪዳን ቤተሰብ መስረታ ፕሮግራም አካሂዷል። የወሎ ዩኒቨርሲቲ አካዳሚክ ጉዳዮች ምክትል ፕሬዚዳንት ዶክተር ብርሃን አስማሜ የወሎ የቃል ኪዳን ቤተሰብ መስረታ ከተለያዩ አካባቢዎች ወደ ዩኒቨርሲቲ የመጡ ተማሪዎች አብሩነታቸውን እንዲያጠናክሩ የሚያስችል ነው ብለዋል። ተማሪዎች ወደ ወሎ ዩኒቨርሲቲ ሲመጡ ከቤተሰቦቻቸው ወጥተው ነው የሚመጡት። እነዚህ ከቤተሰብ ወጥቶ ሲመጡ ደግሞ ወሎ ዩኒቨርሲቲ እንደ ራሳቸው እንደ ቤታቸው አድርገው ሰላማዊ መማር ማስተማር ተተግብሮላቸው የተሻለ እውቀት እንዲያገኙ ነው የምናደርገው ማለት ነው። የወሎ ዩኒቨርሲቲ የሰላም ተምሳሌት እንደሆነ በመግለጽ ፕሮግራሙ ይህን ለማስቀጠልና አብሮነትን ለማጉላት ተጨማሪ አቅም እንደሚሆንም ነው ዶክተር ብርሃን ያመለከቱት። በአሁን ባለው የተማሪዎች ምደባ ከፍተኛ ተማሪ ከተመደበላቸው ዩኒቨርሲቲዎች አንዱ ወሎ ዩኒቨርሲቲ ነው። ይህም አንደኛ ምርጫ ሲመጣ ምንድነው ወሎ አካባቢው ሰላም በመሆኑ ዩኒቨርሲቲው የሰላም፣ የፍቅር ዩኒቨርሲቲ ስለሆነ ተማሪዎችን ይመርጡታል። ስለዚህ እነዚህ ተመራጭ ተማሪዎቻችን ደግሞ በእኛው ወሎ ዩኒቨርሲቲ ቁርጠኛ ሁነን በተለይ መማር ማስተማር ላይ ፎከስ አድርገው እንዲማሩና የተሻለ ውጤት እንዲያመጡ ማህበረሰቡም ትብብር ያደርጋል። እንደ ወሎ ዩኒቨርሲቲ ደግሞ ትብብር ለማድረግ በቁርጠኝነት እየሰራ እንገኛለን ማለት ነው። የደሴ ከተማ አስተዳደር ከንቲባ ጽህፈት ቤት ኃላፊ ሰይድ ካሳው ከተማ አስተዳደሩ በስነ ምግባራቸው የተመሰገኑ ና የተመሰከረላቸውን ነዋሪዎች በቤተሰብ ቃል ኪዳኑ ተሳታፊ እንደሆኑ በማድረግ ተማሪዎች ከቤተሰብ ጋር ተዋውቀው ማህበራዊ ህይወታቸው ያማር እንዲሆን ይሰራል ብለዋል። ወሎ ከየትም ቦታ ይምጣ ከየት መጣ አይለም። እንደውም እንግዳም ሆነን ካወቀ የሚበላ ከሆነ አርሂቡ ነው የሚልህ ቤተሰባችን ርቀናል የሚል የብቸኝነትም ሆነ ስሜት እንዳይሰማቸው በቅርብ ወላጆች ተመስርቶላቸው በአግባቡ ድጋፍ እንዲያገኙ በስነ ምግባራቸው ጥሩ የሆኑ ወላጆች እነዚህን ተማሪዎች የማስተሳሰር ስራ እንሰራለን እና ህብረተሰባችን ይህንን ጥሩ ተግባር ተገንዝቦ በአግባቡ ዩኒቨርሲቲውና ከተማ አስተዳደሩ በሚያስቀምጠው አቅጣጫ መሰረት በአግባቡ ተግባራዊ እንዲያደርግ ነው እንትን የምንለው። ይህን ሊያደርግ የሚችል ኮሚቴም ይቋቋማል። በሰላም ሚኒስቴር የብሔራዊ መግባባት ደስክ ከፍተኛ ባለሙያ ወይዘሮ ዘቢባ ይሱፍ በዩኒቨርሲቲዎች እየተተገበረ ያለው የቃል ኪዳን ቤተሰብ ፕሮግራም እንደ ሀገር የህዝባችንን አብሮነት ማጠናከር የሚያስችል ተግባር መሆኑን ተናግረዋል። ሲማሩ በውጤታቸውም በትምህርት ውጤታቸውም ጥሩ ይሆናል። ከዛ ባለፈ ደግሞ ህብረ ብሔራዊ አንድነታችን ገነባለን። አንዱ ብሔር የአንዱ ብሔርን የአካባቢውን ልምድ የሚወስድበትና ለሀገር ግንባታው ደግሞ ከፍተኛ መሰረት ይሆናል ማለት ነው። ስለዚህ ውጤታማ የሆኑ ዜጋዎችን ከማፍራትም አልፎ አካባቢውን የሚወድ ሁሉንም ብሔርና ዜጋ ደግሞ የሚያከብር ትውልድ እናፈራለን ማለት ነው። በምስረታ መርሃ ግብሩ ላይ የተገኙ የደሴ ከተማ ነዋሪዎች በበኩላቸው ከተለያዩ የኢትዮጵያ አካባቢዎች የመጡ የወሎ ዩኒቨርሲቲ ተማሪዎችን ለመንከባከብና ለመቀበል ዝግጁ መሆናቸውን ገልጸዋል። እኛ ይህ ፕሮግራም ስለ ተዘጋጀ ብቻ ሳይሆን ማንኛውም ሰው ችግር ደርሶበት ካየን ምንም ዝም የሚል ህብረተሰብ አይደለም። ስለዚህ አሁን በዚህ መሰረት ህብረተሰቡ አባት እንዲሆን እናት እንዲሆነው በፕሮግራሙ መሰረት የምንሳተፍ መሆኑን በግልጽ እንናገራለን። ግቢ ከገቡ በኋላ ምንም አይደለም፣ ግን ውጭ ያለው ነው ለሌላውም ሂደው ለእህት ለወንድሞቻቸው ቀጣይ ለሚመጡት ትምህርት የሚያስተምሩት ይሄ ስለሆነ ያለውን ነገር በትኩረት ሰጥተን ሊሰራበት ውይይት ላይ ነው ያለው። ይህንን በተግባር እንደምናደርገውና ደስተኞች እንደሚሆኑ እርግጠኛ ነኝ። እንግዲህ ወሎ ቀደም ሲል እንደ አሁኑ በተለያየ ትርክት የሚፈታ ሳይሆን ለማንኛውም ህብረተሰብ እኩል ነው። በግብረ ገብነቱ፣ በማንነቱ፣ በሰውነቱ በስተቀር ከዚህ መጣ ከዚህ ተወለደ ከዚህ ተፈጠረ የማይል ህብረተሰብ ነው። ወሎ የልጆቹን ጓደኛ በትምህርት ቤት አብረው ሲማሩ የቆዩትን ጓደኞቹን ይዛ ከመጣች ይዞ ከመጣ አብረው ቤተሰቡ ነው የሚሆኑት። በልጆቹ ምክንያት አገራችን አንድ ትሆናለች። የቦሩ ሜዳ ጠቅላላ ሆስፒታል ከኪውር ብላይንድነስ ጋር በመተባበር ከ ሁለት ሺ በላይ ለሚሆኑ የህብረተሰብ ክፍሎች ነፃ የአይን ሞራ ግርዶሽ ህክምና ለመስጠት እየሰራ ነው። ህክምናው ከጥቅምት 24 እስከ ጥቅምት 29 2018 ዓ ም ባሉት ተከታታይ ቀናት መሆኑ ተገልጿል። ዝርዝሩን አብረን እንከታተል። የቦሩ ሜዳ ጠቅላላ ሆስፒታል ከኪውር ብላይንድነስ ፕሮጀክት ጋር በመተባበር ከጥቅምት 24 ቀን እስከ ጥቅምት 29 2018 ዓ.ም ድረስ የሚቆይ ነፃ የአይን ሞራ ግርዶሽ ቀዶ ህክምና እየሰጠ ነው። አሚኮ ያነጋገራቸው ታካሚዎች አይናቸው ለረጅም ጊዜ ማየት አለመቻሉን ተከትሎ ለእንግልት ሲዳረጉ እንደነበር አንስተዋል። በመሆኑም አሁን በተደረገላቸው ህክምና አይናቸው ዳግም ወደ ብርሃን በመመለሱ ደስታቸውን ገልጸዋል። ሶስት አመት ነው፣ አሪያ ይሄን ተጋረደኝ

ናንዳይን እየሳበች ብዙ አታይ። ጉልበቴ ደክሞ ነበረ። አሁን እንትን ነው ተመስገን፣ አዲስ እንደተወለድኩ ቆጥረዋለሁ። በቦሮ ሜዳ ጠቅላላ ሆስፒታል የአይን ሕክምና ክፍል ኃላፊ እንዳልክ ያደርጋል። የአይን ሞራ ግርዶች ሲከሰት በጤናና በማህበራዊ ሕይወት ላይ ጉዳቱ ከፍ ያለ ነው ብለዋል። የአይን ሞራ ከተጋረደ ሰው ፕሮዳክቲቭ ወይም ሰርቶ ማልማት የሚችለው ህዝብ እንዳይሰራ ቁጭ ብሎ ይውላል ማለት ነው። እሱ ቁጭ ከማለቱን ባሻገር ደግሞ አስታማሚ እሱን ኬር የሚያደርግ የሚመራ፣ ሽንት ቤት የሚወስድ፣ ምግብ የሚያቀርብ ብዙ ሰዎችን አምራች የሆኑ ወጣቶችን ወይም ትምህርት ቤት መማር የሚችሉ ልጆችን እነሱን በመምራት አስከፊነቱን በዚህ መግለጽ እንችላለን። የቦሮ ሜዳ ጠቅላላ ሆስፒታል ስራ አስኪያጅ ሲሳይ ተበጀም ሆስፒታሉ ከኪውር ብላይንድነስ ፕሮጀክት ጋር በመተባበር ከ2000 በላይ ለሚሆኑ ታካሚዎች ነጻ የአይን ሞራ ግርዶሽ ቀዶ ጥገና ሕክምና እንደሚሰጥ ገልጸዋል። እዚህን የአይን ሞራ ግርዶሽ ሕክምና አግኝቶ ወደ ስራ መመለስ በጣም በህብረተሰቡ ዘንድ በጣም ጠቀሜታ አለው። ከ2000 በላይ ነው ሕክምና እንሰጣለን ብለን በቅድ የተያዘው እስካሁን እንግዲህ ገና ትናንትና የተጀመረው ትናንትና ወደ 353 ሰው ተሰርቷል። እንግዲህ በየቀኑ አሁን ካለው ቁጥር እየጨመረ ነው። በቀን ወደ 400 መሰራት አለበት የሚል ጠዋት ከቲሙ ጋር ተነጋግረንም ማለት ነው። በቀጣይም ሆስፒታሉ ለታካሚዎች የሚሰጠውን አገልግሎት ለማዘመንና ለበርካታ ህሙማን ህክምና ለመስጠት ከአጋር አካላት ጋር ለመስራት በእቅድ መያዙን አቶ ሲሳይ ጠቁመዋል። በደሴ ከተማ ሴቶች በተለያዩ የከተማ ግብርና ዘርፎች ተሰማርተው አመጋገባቸውንና ኑሯቸውን እያሻሻሉ ነው። ሴቶች የበለጠ ውጤታማ እንዲሆኑ ድጋፍ እንደሚያደርግ የከተማው ግብርና መምሪያ ገልጿል። ህይወት አስማማው ዝርዝር ዘገባ አላት። የከተማ ግብርና ዜጎች በአነስተኛ ወጪ የተመጣጠነ የአትክልት ምግቦችን እንዲመገቡ ያስችላል። በደሴ ከተማ በዘርፉ ተሰማርተው ያገኘ ናቸው። ሀሊማ አስፋውና ሉባባ ደም ጓደኞቻቸው ጋር በመሆን በአትክልት ልማት ውጤታማ መሆናቸውን ይገልጻሉ። ሰርተን ምን ሰርተን ምን ለወጥ በማለት የተነሳ ያው ስራውን ይህንን ሴቶች አልምታችሁ ሌላ እርዳታ ነገር ተመመልከት እናንተው በጉልበታችሁ ሰርታችሁ ብትለወጡ ይሻላል የሚለውን ያው ሰርተን ያው እዙ ላይ ቆፍረን ብዙ ነገር እዚ ላይ ብዙ ነገር እንትን ብለንበታል ና ለውጣለን። አሁን አልሐምዱሊላህ እኔ ጓሮ የተክላለሁኝ አተካከል እንደ ዝም ብዬ በዘፈቀር ነበር ምተክለው። አሁን እሱ ካሳየኝ ወዲህ እነሱ ካሳየኝ ወዲህ ተሰራን ወዲህ አተካከል እንኳ ተክዬ እኔ እራሴ የቀየ እንኳ ወዲህ 2500 ሽጫለሁ። አሁን ሰሞኑ ኢንሻአላህ በዚህ ትምህርት ተዝህ በወሰድኩት ትምህርት እና አሁንም ወደፊትም ይሄንን ብቻ ሳይሆን ብዙ አላማ እንሞክራለን እቅድ ያለን የደሴ ከተማ ግብርና መምሪያ የመስኖ አትክልትና ፍራፍሬ ባለሙያ ወንዲፍረው አሰፋ በግለሰብ ደረጃ ይተገበር የነበረውን ዘርፍ በማህበራት በማደራጀት መስራት መቻሉም ውጤታማ መሆኑን የጠቀሱ ሲሆን፣ ከተማ አስተዳደሩ ጋር በመተባበርም እየተሰራ መሆኑን አስረድተዋል። በግለሰቦች ደረጃ በግለሰቦች ባሩ ነበር እንዲሰራ ስልትናደርግ የነበረው አሁን ደግሞ ቢያንስ ማሳያ የሚሆኑ ጋርደኖች የአትክልት ጋርደኖች እስ በከተማ አስተዳደሩ ከከተማ መሬት ውስጥ መወስደን እነሱ ላይ ሰፊ ስራ መስራት እንድንችል በሚል ከተማ ስራ በመነጋገር አሁን ጋርደኖችንም ሶስት ጋርደኖች አሉን እነዛ ላይ አሁን በሰፊው ሊሰራ ያለ ነው። ከከተማ አስተዳደሩ ጋር በነጋ ከተማ አስተዳደሩ የአትክልት ዘሮችን ገዝቶ በክፍለ ከተማ መሬት ላላቸው ማልማት ስለሚችሉ እንዲሰጡ እያደረግ ያለበት ሁኔታ ነው ያለው። እኛም ደግሞ እየተከታተል የሙያ ደጋፍ እያደረግን ነው። በደሴ ከተማ ሶስት የአትክልት ማዕከላትን በማቋቋም እየተሰራ መሆኑን የገለጹት የደሴ ከተማ ግብርና መምሪያ ኃላፊ ሁሴን ሰይድ ሴቶች የገቢ ምንጫቸውን እንዲያሳድጉ በክትትል እየተሰራ ስለመሆኑ አስረድተዋል። ቆስጣ፣ ሰላጣ ጥቅል ጎመን እንደዚህ እንደዚህ የመሳሰሉት አትክልቶች አግሬሲቪሊ ስራ እየሰራንባቸው ንባቸው ያለው ሁኔታ አለ። ተደራጁ ሴቶች ሙያው ምክር በመስጠት ቀን ከሌት ክትትል በማድረግ ያን ስራ የበለጠ ከዚህ በኋላ ተጠራክቶ ተጠናክሮ የሚሄድ መሆን እንዳለበት ይገነዘባለሁ ኔ በተሻለ ሁኔታ የሴቶቻችንና የአካባቢው ማህበረሰብ ተጠቃሚ ማድረግ እንችላለን ማለት ነው። ባለፈው ክረምት ወራት የታየውን መልካም ተሞክሮ የበጎ ፍቃድ አገልግሎት በበጋ ወራት አጠናክሮ ለማስቀጠል እየሰራ መሆኑን የደቡብ ወሎ ዞን አስተዳደር አስታወቀም። ባለፈው የክረምት ወራት በጎ ፍቃድ አገልግሎት ከሁለት ነጥብ ሰባት ሚሊዮን በላይ የህብረተሰብ ክፍሎችን ተጠቃሚ ማድረግ መቻሉን ዞኑ ገልጿል። ዘገባውን ያደረሰን የደቡብ ወሎ ዞን መንግስት ኮሚኒኬሽን መምሪያ ነው። መስዑድ ጀማል እንዲህ አቅርበዋል። የደቡብ ወሎ ዞን አስተዳደር የ2017 ዓ ም የክረምት ወራት የዜጎች በጎ ፍቃድ ስራዎች ማጠቃለያና የ2018 ዓ ም የበጋ ወራት ማስጀመሪያ መርሃ ግብር በደሴ ከተማ አካሂዷል። ቃሉና ተሁለደሬ ወረዳ መርሃ ግብሩን በስኬት ካጠናቀቁ ወረዳዎች መካከል ይገኙበታል። የሁለቱም ወረዳዎች ወጣቶችና ስፖርት ጽፈት ቤት ኃላፊዎች በክረምቱ ሰፊ ስራ መስራቱን ገልጸው በበጋ ወራትም ማህበረሰቡን በተጨባጭ ተጠቃሚ ለማድረግም መዘጋጀታቸውንም ተናግረዋል። ክረምት በጎ ፍቃድ በ17ቱ የትኩረት መስኮች ሰፊ ስራዎችን ሰርተናል። ሙሉ በሚባል ደረጃ በ17ቱ የትኩረት መስኮች ወደ ስራ ገብተን ከ በላይ ነው። ሁሉም ተግባራት የፈጸም ነው። አሁንም በትኩረት ተይዞ ተጎጆች እንዲደርሱ ወጣቱ በዚያ ልክ ያሳስብ፣ ለውጡም ነው የሚያመጣው። በነገራችን ላይ በክረምቱ ስንሰራ እንደነበረው ወጣቱ የአረጋዊን ቤት ሲጠግን አካባቢዎችን ሲያጸዳ ለተማሪዎች ቁሳቁስ ሲያሰባስብ ማህበረሰቡን ጭምር በዛም ገድያ ራ አሰባስብ ከፍታ ጭምር እያመጣርበት የምንሄድበት ትልቅ ስራ ስለሆነ በበጋውም አስቀጠለን ለመሄድ በጣም በሰፊው ርብርብ አድርገናል። 70 ሺህ የማህበረሰብ ክፍል ተጠቃሚ ማድረግ ነው። ከዛ በመቀጠል የ25 ሚሊዮን የመንግስት ወጭ ማዳን እንችላለን ብለን እቅድ አቅደን የነበረው ከዚህ ላይ ውጤታማ ያደረገ ምንድነው? ወደ 70 ሺህ የሚሆኑ የማህበረሰብ ክፍል ተጠቃሚ ማድረግ ይችለናል። እንዲሁም ደግሞ ከ307 ሺህ የሚሆን የማህበረሰብ ክፍል በድግግሞሽ ተሳታፊ እንዲሆን አድርገናል። ከ69 ሚሊዮን በላይ ደግሞ የመንግስት ወጭ ማዳን የቻልንበት ጊዜ ነው ማለት በክረምት በጎ ፍቃድ በክረምት ወራት በርካታ በጎ ፍቃደኞችን በማሳተፍ ከሁለት ሚሊዮን በላይ የህብረተሰብ ክፍሎችን ተጠቃሚ ማድረግ መቻሉን የገለጹት የደቡብ ወሎ ዞን ወጣቶችና ስፖርት መምሪያ ኃላፊ አቶ ጀማል ሞላ ናቸው። እንግዲህ እንደኛ ዞን በጎ ፍቃደኛ ወጣት ብቻ ሳይሆን ሁሉንም የማህበረሰብ ክፍል አካቶ ወደ 947 ሺህ የሚሆን በጎ ፍቃደኛ እንዲሳተፍ ነው። በቅድ ደረጃ የተሰጠን ክልሉ ወደ 969 ሺህ የሚሆን ከቅር በላይ 102 ፐርሰንት አሳትፈናል ማለት ነው። በሁለተኛ ደረጃ ወደ 1.8 ሚሊዮን የሚደርስ ማህበረሰብ በሚሰራው ስራ ተጠቃሚ ይሆናሉ ነው። ኦልሞስት ወደ ሁለት ነጥብ ሰባት ሚሊዮን ተጠቃሚ የሆኑበት ሁኔታ ነው ያለው ማለት ነው። በኮስት ደረጃ በሶስተኛ ደረጃ ያው መንግስት የሚያወጣውን ውጭ ማዳን ነው። ወደ 834 ሚሊየን መንግስት የሚያወጣውን ሀብት ይሸፍናል ተብሎ ነው። በቅርብ ደረጃ ኦልሞስት ወደ 3 ነጥብ 9 ቢሊየን የሚሆን ሀብት እንደ ዞን የሰራንበት ሁኔታ ና ያለው ማለት ነው። በክረምት በጎ ፍቃድ አገልግሎት ማህበረሰቡን በተጨባጭ ተጠቃሚ ያደረጉ ተግባራት በስኬት የተፈጸሙበት እንደነበር በብልጽግና ፓርቲ የደቡብ ወሎ ዞን ቅርንጫፍ ጽሕፈት ቤት ኃላፊ አቶ ተስፋ ዳኛው ተናግረዋል። ዓመቱን ክረምቱን ያሳለፍንበትን ጥቅል ግምገማ ስንወስደው ዓላማና ግቦቹን ያሳካ በመቶ ፐርሰንት በሚባል ደረጃ እና ከዚያም በላይ ሶስቱም ግቦች የተሳኩበት ነባራዊ ሁኔታ ተፈጥረዋል። በእጅጉ ማህበረሰባችን ይህን ተግባር ከመፈጸም ባለፈ ባህል አድርጎ ለማስቀጠል በተጨባጭ መሬት ላይ ለማድረስ የነበረው እንቅስቃሴ ቀላል ነው ተብሎ የሚወሰድ አይደለም። በዚህም የማህበረሰባችን የተቋማቶች ርብርብና ተሳትፎ በእጅጉ ይበል የሚያሰኝ ለቀጣይ ተነሳሽነት የሚጨምር ሆኖ አግኝተነዋል። በመርሃ ግብሩ የላቀ አበርክቶ ለነበራቸው ተቋማትና ግለሰቦች እውቅናና ሽልማት ተበርክቶላቸዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አድርስን። ከዜናዎቹ ጋር ሰለሀዲን ሰይድ ቆይታ አደረኩኝ። በያላችሁበት መልካም ጊዜም